አሰላሙ አለይኩም ወራህመቱላህ ወበረካቱ ውድ ቤተሰቦች፣ እንዴት እንዴት ዋላችሁ? እንዴት ናችሁ? ሰላም ናችሁ? እንዴት አዳራችሁ? እንዴት አረፈዳችሁ? ከኔ ጋ አልሐምዱሊላህ የረብ አለሚን ሁሉም ሰላም ነው። ውድ ቤተሰቦቼ፣ ትናንትና ጉዳይ ላይ ይሄንን ነገር ልጅናት በነገራችን ላይ ገዝታ ሰብራ ይዤ ያደረገችኝ ሌላ ነገር ቆርጣለሁ ብዬ እሱን ነው ለካ የቆረጥኩት ማለት ነው። ይሄንን ያልኩትንና ልጅናት ሰብራ ይዤ ያደረገችኝ ይሄንን ስፍራ መስጊድ ሌላ ስትመጣ እኔ ባለፈው ጠይቄ ሁለት ሺ ስንት ነው ብሎ የነበረው ሁለት ሺ አምስት መቶ እንደዛ ብሎ የነበረው፣ እና እሷ ከዛ በሁለት ሺ ብር አሉኝ ብላ ገዝታ ይዛል መጣች ማለት ነው። እና ዛሬ የዛሬው ውሎ ይህንን ይመስላል። ዛሬ ባሉ ከቤት ነው የዋለው። ቡናችን እንደዚህ እያጫጫስን ነው እንሻላ ደግሞ ምሳ ስንበላ ቀርብላችኋለሁ። ወዶቼ በጣም አመሰግናለሁ። ይህ ላይክ፣ ሸር፣ ሰብስክራይብ አርጉልኝ ቪዲዮ ይነውልኝ ማለት ነው። እና ደግሞ ኮሜንት አስተያየታቸው ሀይለኝ ጻፉልኝ ያለውን ነገር ይህን ብታደረጊ በዚህ ይሆናል የሚለውን ነገር ማለት ነው። እና በጣም ከልብ አመሰግናለሁኝ። እንግዲህ ነው ምሳ እንብላ ወዶቼ። ይሁን ምሳ ቀረብኩኝ። እንሻላ ወጥ ላርግበት

ኖ ብሉልኝ፣ እንብላ ምሳ፣ ቡና መንጠጣ አላቸዋለሁ። ወዶች ወድ ቤተሰቦች ዛሬ ደግሞ የሚሰራው የሚሰራ ብጫ ነው። እዚጋ ትናንት እዚጋ ነጭ ሽንኩርት አዘጋጅቻለሁ። እዚጋ ምስር አድርጊያለሁ፣ ምስር አጥቢያለሁ። በዚህ መልኩ ሽንኩርት እያላላሁ ነው። ወጥቼ አስተያየት ሐሳባችሁን ጻፍልኝ። እንደዛርግሽ ብትሰሪው እንደዚህ ሆነ አሪፍ ነው። የእናንተን ደግሞ ማለት ነው። እኔ ነኝ ያሳየኋችሁ። እናንተ ደሞ ነገሩን ጻፉልኝ። ኮሚንት ላይ ስታውት ደግሞ ላይክ በላይ ከጀምሩልኝ ማለት ነው ውዶች ጀዛኩሙላሁ ኸይርን በጣም አመሰግናለሁ ሀቂቃ ለመልካሙ አስተሳሰባችሁ ጥሩ

እዚህ ጋር ደግሞ ማሻላ ተባለ እሸት አያችሁት። ጉረንጆ ማን ነው የናፈቀው? ትውስታ ያለው ማሻላ። እኔ ጉረንጆ እሸት በጣም ነው የምወደው። በጣም ነው የሚጣፍጠው ጥብስ አይደለም እኔ የምፈልገው። እሽት አድርጎ፣ ምስት አርጎ መብላት ጫው አድርጎ ማለት ነው እና በጣም ነው የምወደው እንሻላ ደሻውና ደግሞ አሳያችኋለሁኝ። ቡናዬ ይህንን ይመስላል። አሳያችሁት። ማር የመሰለ ቡና ነው የቆለሁት። ማሻላ እግር ታይቷል።